አሰላሙ ዓለይኩም ወረሐመቱላሂ ወበረካቱ። በዚህ ቪዲዮ ቤታችንን ማስገረፍ ያለብን በቀጭኑ ወይስ በወፍራሙ ሽቦ የትኛው የተሻለ ይሆናል? የሚለውን አብረን የምናየው ይሆናል። እስከ መጨረሻው አብራችሁን ይቆዩ። እንግዲህ መግቢያ ላይ እንደገለጽኩላችሁ ቤት ሰርተን ሰጥተን መጨረሻ ላይ እንግዲህ ብዙዎቻቸው ይሳሳታሉ። የሚሳሳቱ ምንድን ነው? በዚህች በቀጭን ሽቦ እያስገረፉ ማለት ነው። እች ቀጭን ሽቦ እንደምታዩት እድሜ የላትም። ሲሚንቶ ራሱ በተፈጥሮ ብረትን የመብላት እንትን አለው፣ አቅም አለው። ስለዚህ እንኳን በዚህ ተገርፎና እንደምታዋት የሚመታበት ሚስማር በጣም ትንሽ ሚስማር ነው። እንጨቱን ደግሞ አያገኘውም፣ እንጨቱ ላይ አይደርስም። ምክንያቱም እሷ ትቆረጣለች ተብሎ ስለሚሰጉ እንጨቱን ላይ እንዲይዘው አያደርጉትም ማለት ነው። ስለዚህ ይሄ ደግሞ ሲለቅ በዚህ ተገርፎ እንዳለ ሲለቅ፣ ምርጊቱ ግርፉ በሙሉ ነው የሚለቀው፣ እንዳለ ከዳር ዳር በአንድ ጊዜ ዝም ብሎ በአንዴ ነው የሚወርደው ማለት ነው። ስለዚህ እነኚህ ሽቦዎች የመበላት አቅማቸው በጣም እንትን ነው፣ ዝቅተኛ ነው፣ ቶሎ ይበላሉ። ቤታችን ብዙ ልጆች ቤታችሁን ስለፍታ፣ በዚህ መጨረሻ ላይ ያታስገርፉ ቤተሰቦቻችሁ ወይንም ወኪል ያደረጋቸዋቸው ሰዎች በዚህ እንዳይጠቀሙ ልታስጠነቅቋቸው ይገባል ማለት ነው። በጣም ደቃቅ ሽቦ ናት፣ በጣም ትንሽ ሽቦ ናቸው። እድሜ አይኖረውም እድሜ አይኖረውም። እስኪ አሁን ወደ ትልቁ ሽቦ አሳያቸዋለሁ። ትልቀኛው ሽቦ ምን አይነት እንደሆነ ይህን ይመስላል። እንግዲህ ትልቁ ሽቦ የሚመታው እንደምታወት በትልልቅ ሚስማር ነው የሚመታው። እያንዳንዱ ሚስማር እንጨት ላይ ነው የሚያርፈው፣ እንጨት ይይዛል። ምክንያቱም ትልልቅ ሚስማር ነው የሚመታበት። ሽቦም እንደምታወት አሁን ይሄ እንግዲህ ገና እየተሰየት ተወጠረ ያለ ቤት ነው። ሚስማሩ ተመቷ አላለቀም። እዚህ መሀል መሀል ላይ እንደምታወት በየጉድጓዱ ውስጥ ይመታበታል። ስለዚህ በዚህ በዚህ ማሰራት በጣም እየተሻለ ያደርገዋል፣ ማለት ነው። እንደምታዩት ሸቅ ላይ የሆነ እየተገረፈ ነው። እንግዲህ ተጠናቆ ሸቅ ሸቅ ላይ ያለው ሚስማር እና በየ መሀል መሀሉ ላይ የሚመታው ሚስማር በጣም ትልልቅ ሚስማር ነው። ሽቦ እንደገና በጣም ጠንካራ የሆነ ሽቦ ነው። በዚህ ቤታችሁን በዚህ ብታስገርፉ የተሻለ ይሆናል። ምን ግን ደግሞ ብዙዎቻችሁ የምታስገርፉት የምታሰሩት ቤት በወኪል አማካኝነት ነው ስለዚህ እነኛን ወኪሎች በዚህ በዚህ አይነት ሽቦ ተጠቀሙ፣ እንደዚህ እንደዚህ አድርጋችሁ ተጠቀሙ ብላችሁ ማዘዝ ትችላላችሁ። እናንተ እዛ ሆናችሁ በአሁኑ ሰዓት ሁሉ ነገር በእጅ ነው፣ ሁሉ ነገር በስልካችን ላይ አለ። ብዙ ስለ ሲሚንቶ፣ ስለምን፣ ስለ ዋጋው፣ ሁሉ ነገር ስለ እንጨት ዋጋው ያልተሰራ ቪዲዮ የለም። ስለዚህ ገብታችሁ እና ሪሰርች አድርጋችሁ መከታተል ትችላላችሁ ማለት ነው፣ ያን የሚያሰራላችሁን አካል ማለት ነው። ዝም ብላችሁ ሙሉ መሙሉ እምነት ሰጣችሁ እምነት ሰጣችሁ ብላ ጥላችሁ ያሏችሁን ገንዘብ መበጀት ተገቢ አይደለም። እናንተን አደጋ ላይ ይጥላል። ስለዚህ በዛኛው ሽቦ ብትጠቀሙ የተሻለ ይሆናል ማለት ነው። እንደምታዩት ይቺኛዋ ሽቦ በጣም ደቃቅ ናት። እድሜ አይኖራትም። በቃ በዚህ ከተገረፈ እድሜ አይኖራትም። ይሄ ምክንያቱም አንድ ጊዜ ተገርፎ ሲሚንቶ ራሱ ይከብዳል። ሲከብደው እንደገና ደግሞ ከዳር ዳር ዝም ብሎ በአንድ ጊዜ ነው ብሪግ ብሎ የሚወርደው ማለት ነው። ስለዚህ እንኳን ሲሚንቶ ራሱ በተፈጥሮ ይበላል ብረት የመብላት እንትን ስላለው ጥንቃቄ ልታደርጉ ይገባል። ቤታችሁን ሰርታችሁ ሰርታችሁ ብዙ ልጆች በቃ በውጭ ሀገር ለፍታችሁ እንትን ያላችሁትን ቤት ባልሆነ ነገር መጨረሻ ላይ እንዳይበላሽባችሁ በዚህ በዛኛው ሽቦ ብታሰሩ ብዬ እመክራለሁኝ። እንግዲህ ሁላችሁም በያላችሁበት ሰላማችሁ ብዙት ይበልልኝ። ስላዳመጣችሁኝ በጣም አመሰግናለሁኝ። ሌላ እንዲሰራላችሁ የምትፈልጉን ነገር ካለ በኮሜንት ላይ አሳውቁኝ። ሰላም አለይኩም ረመቱላ በረካቱ